ሰላም የሁሉም ነገር ዋስትና ነው። ሰርቶ የመለወጥ፣ ወልዶ የማሳደግ፣ ወጥቶ የመግባት፣ ዘርቶ የማፍራት በአጠቃላይ በሰው ልጆች የዕለት ተዕለት ተግባር ውስጥ ከምን ተነፍሰው አየር ያልተናነሰ ዋጋ እንዳለው ብዙዎች ይስማሙበታል። ሰሞኑን በሁለቱ በዓላት ማለትም የረመዳንና የፋሲካ በዓልን ምክንያት በማድረግ ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች ስለ ሰላም በስፋት ሲያነሱ ተስተውለዋል። እምነት የሚገለጠው በተግባር መሆኑን የሚያነሱት የእምነት አባቶች ከምንም ነገር በላይ የሰው ልጆች ሰላምን ጠብቀው መኖር እንዳለባቸው በመጥቀስ መገዳደ እና የጠመንጃ ፖለቲካን እርግፍ አድርጎ በመተው እርስ በርስ ሸምጋይና ተሸምጋይ መሆን እንደሚገባ ያስተምራሉ። እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። የነገን ተስፋ ለማየት እንዲሁም ሰላምን ጠብቆ ለማስቀጠል ሰዎች የፍቅርና የይቅርታ ልብ ሊኖራቸው እንደሚገባ የእምነት አባቶች ያነሳሉ። እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ይህንንም ለማድረግ ነው እንግዲህ ለምዕመናኖቻችን እኛ አደራ የምንለው ግጭት ውስጥ ከመግባት ይልቅ ሀገርን እንደ ሀገር ለመለወጥ ድህነትን መዋጋት እንደሚገባ ይልቁንም ሰላምን በቃል ብቻ ሳይሆን በተግባር መፈለግ እንደሚያስፈልግ የእምነት አባቶች ይገልጻሉ። ውጋ ከፈለግን የምንዋጋቸው ጠላቶች ማያት አሉ። ደህነትን መዋጋት አለብን። ትልቁ ጠላታችን እሱ ነው። ተባብረን በአንድ ክንድ ደህነትን እንዋጋ። መዋጋት ከፈለግን አለ ሸይጣን ዳሞ ተከትሎ መመጣ ሰውን የሚያጣላ የሚያቃጥር አቃጣሪ ሸይጣን አለ፣ ነፍሲያችን አለች። እነኝህን እንዋጋቸው። ሁላችንም በአለንበት ከራሳችን ጀምረን ነው ሰላምን የምናመጣ። በቃል አይደለም፣ ይሄ በተግባር ነው የምፈለገው። ኢትዮጵያ በተደጋጋሚ በእርስ በእርስ ግጭት ብዙ ጉዳት ማስተናገዷን የሚገልጹት የሃይማኖት አባቶች የችግሩ መፍትሄ በእኛ እጅ እንደመኖሩ መጠን ቆም ብሎ ማሰብ ተገቢ መሆኑን ይጠቅሳሉ። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገር እና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። የጋራ አሸናፊነት መሳሪያ የሆነውን ሰላምን ማንገብ ጠቀሜታው የጎላ በመሆኑ ሁሉም ቆም ብለው ሊያስቡ እንደሚገባም ተነስተዋል።